እሺ ዋን ዜሮ ግባ። እንደዚህ ብቻ ወተዋለች ውስ ጌመሮችን ካሸነፍ ከዚህ በላይ ምን እፈልጋለሁ? በቃ ጌመሮችን ከባድ ነው። ጌመሮችን ታፕ ታፕ ኔዎቹ ፈርስት ጊፍቲስ ደብል ነን። የመጀመሪያው ደብል ነው። አባዬ አንደኛ ነኝ። ሞርቶ ዴላ ያበደ ነው። አባቴ ያበደ ነው። ሞርቶ ዴላ ያራዳ ልጅ

የምትሰራቸው ቪዲዮች አሁን በጣም አሪፍ ናቸው።

አያዘልቅም። ከገሜር ጋር የእስራኤል ወታደር ነው ያለኝ። አትሳፈችኝ እስኪ እናያለን። እስኪ እኔም አዲስ አበባ እያለ ሽነፍ ሙቻት አለው የእስራኤል ወታደር። ቤተልዬ እኔ እናት አዲስ አበባ እያለ ፕራይቬት ነው አካውንትሽ። ቤተልዬ ፎሎ ግን መልሻለሁ። ደርሰናል። እያለፍን ነው። እየተጠበቅሽ ነው። ግላቭ ያላችሁ ግላቭ አስቀምጡ። ነጋ ማማሲታ ሰላሳ ሰከንድ ላይ ግላብ እናስቀምጣለን። ህይወት ከበደ ብላቸው ብሎ ስም አለ። ማን ያወጣላችሁ? እንደዚህ አይነት ስለሰለ ካብራራው ይቀላል። ማጂክ ካለ ደግሞ ማጂክ 30 ሰከንድ ላይ ማጂክ ሚስት ማማሲታ ግላፍ አሁን አስቀምጭ የለሽም እንዴ እንዴ! ማማሲታ ቢና አስቀምጠው። ዩዛ ግላብ ጋይስ፣ ዩዛ ቦስቲንግ ግላብ ጋይስ። በ9 መቶ ልዩነት ነው አይሜን፣ በ6 መቶ በ7 መቶ ልዩነት ነው ያለ ነው። ሌስኮ ጀግና እናት ትሙት ስለምችል ታይሚንግሽ። እልህ ስለያዛቸው ስናይፕ እንዳያደረጉት ታይሚንግ ላይ መጡ ጋይስ።

እስኪ ቆይ ደብል አልመጣም። የኔ ቤት ልንገር ደብል አልዋ ከባድ አርቲስት ሆኖ በቃ ካደኝ። ውሸቴን ነው ስቀልድ። ሁሌ ሰላምተኛ። እንዴት ከሱ ጋር ክሊፕ አልሰራሽ? ማለዳ አሪፍ ልጅ ነው፣ ጸባዩ የማይቀየር እኔ የሰው ልጅ አባት አበባ ቤተሰብ አሁን ገዛ ለብርጭቆ፣ ኑሩልኝ። ሞዬ ሰላም ነው ወይ ቤተ ልዬ እየሞሉልኝ ነው። ብርጭ ብርጭቆ ልገዛ ሳልዬ፣ አንድ ሰው ይቀራል። ሞልተናል ይቀመጥ ወይ ለብርጭቆ። ደብል ነው ደብል ቤተል አሁን ነው ግላቡን አስቀምጠው፣ አዲስ አበባ ደብል ነው። ቤተል አሁን መርገጥ ይቻላል በግላብ እንሄድበት በግላብ እዚህ ጋር ቤተሰብ ሄዳለች ጋተልዬ ሄዳለች እየመጣን ጅላ በግሎብ ናት እሷ እንደርሳለን ችግር የለውም መጡ ቢቆጥር ደግሞ አስበው የእኔዎቹ መጣትከባሉ ቤተሰብ አሳየው እራሱ ምንድን ነው ያልሽኝ አሁን ትደነግጣለች የአንቺን ግላብ እንዳታስቀምጭ፣ እሺ። ሌላ ሌላ ለማን እንደሰጠ ጻፊልኝ ከስር ስሟን እንድጠራ። ወይ ዘንድሮ ለምትባል ልጅ ነው የሰጣት። ወይ ዘንድሮ ሰላሳ ሰከንድ ላይ ግላቡን አስቀምጭ፣ እሺ። ወይ ዘንድሮ ሰላሳ ሰከንድ ላይ ግላብ፣ ሰላሳ ሰከንድ ላይ ለዛ ነው። ሌትስ ጎ፣ እየደረስን ነው ፋሚሊ፣ ፋሚሊ። አላርፍም ጌታ። እኔ እኮ ስንት ጊዜ ጌም አልፎ አልፎ እነ ጃኒሻ ኤርሚ ምናምን ሲመጡ እጫወታለሁ ብዙም ኑርልኝ የው ባዬ በርታይኔ አባት ሌትስ ጎ ሰበኛ ጃኒሻ እየደነገጠች ነው አይታችኋል አይደል ምንም እግዚአብሔር ላንተ ጌመር ያልሆነ ሰው ያሸንፈኛል ብዬ እኔ ልደነግጥ ብሞት ይሸንፋል ይኸው ቤተ ልጄ ይህን ነገር ታሪክ ቀይሪልኝ ሶሪ ምንድነው ሶሪ እኔ ለመጀመሪያ ጊዜ ነው እንደዚህ አይነት ስም ሰማሁ አሁን እኔም ቤት ነበር ሶሪ ሶሪ

ማማሲታ ግላቡን አስቀምጩ የኔ ና ሰሪ መጣ። ወደዚህ ደግሞ ተመለሰ። ማማሲታ ራሽ አስመለሽ ዩዘግላብ ሀሳባችን እየሰረቀብን ነው ሀሳባችን አዲስ አበባ ስምንት ሰከንድ እዚ ጋር